ክብሮታይ ሰላምታችን በያላችሁበት ድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች፣ እነ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ምልምል ወታደሮችን የማስመረቅና ተረኛ የርስ በርስ ጦርነቱ ተሳታፊዎችን የማጓጓዙ ተግባር ቀጥሏል። የፋኖ አመራሩ እያደረግን ያለነው ትግል ሂሳብ የማወራረድ አይደለም ሲሉ ተሰምቷል። በክልሉ ጥቃቶችና የተኩስ ልውውጦች እንዳሉ ናቸው፣ በዝርዝር የምንመለከተው ጉዳይ ይሆናል። የድል ኳሷ በእግራችን ስር ናት አሉ አቶ ሽመልስ አብዲሳም። እኛን የለውጡን አመራሮችን በእንጭጩ ለማስቀረት ከውስጥና ከውጭ እየሰሩብን ነው ሲሉም ገልጸዋል። እንቃኛለን። በአማራ ክልል ጎጃም ህፃናት እና እናቶችን ጨምሮ ከአርባ በላይ ሰዎች በጅምላ የተገደሉበት ጥቃት እያነጋገረ ቀጥሏል። ይህ ጥቃት የተፈጸመው ደግሞ በመንግስት ኃይሎች መካከል ከተደረገ የእርስ በርስ ውጊያ በኋላ ነው። የአይን እማኞች ያሉትን ይዘናል። የብልጽግናው መንግስት ለዶናልድ ትራምፕ ውሳኔ ምላሽ ሰጥቷል። ጦረኛ በሚል የአጓ ታሪፍ ነጻ ድል ላይ ማዕቀብ የተጣለበት አገዛዙ የተጣለብኝን ታሪፍ በደስታ አቀበሏለሁ ሲል መግለጹም እያነጋገረ ነው። ሌላኛው መረጃችን ነው። ይህ በእንዲህ እንዳለም ዶናልድ ትረምፕ ያወጁትን የንግድ ጦርነት ተከትሎ የዓለም ሀገራት ምላሽ እየሰጡ ይገኛሉ። የዶናልድ ትረምፕ አስተዳደር ደግሞ በጸጋ ተቀበሎ አጻፋ ለመስጠትም እንዳትሞክሩ ሲል አስጠንቅቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ምልምል ወታደሮችን የማስመረቅና ተረኛ እርስ በርስ ጦርነቶች ሳታፊዎችን የማጓጓዞ ተግባር ቀጥሏል። የፋኖ አመራሩ እያደረግን ያለነው ትግል ሂሳብ የማወራረድ አይደለም ሲሎት ሰምተዋል። የብልጽግናው መንግስት ለሀገሪቱ ወጣቶች ያቀረበው ያለፉት ሰባት ዓመታት ትልቁ የስራ እድል ውትድርና መሆኗል። በግዳጅም በመታደልም በፍላጎትም ወደ ማሰልጠኛ ተቋማት የሚገቡ የሀገሪቱ ወጣቶችን ደጋግሞ አስመርቆ መቶ ሾዎች ተገድሏል። በብልጽግናው አገላለጽ ከኢትዮጵያዊነት ወደ ኢትዮጵያ ተቀይረዋል። በቅርቡ እንደ ሁርሶ ባሉ የማሰልጠኛ ተቋማት ተረኛ የእርስ በርስ ጦርነቱ ሰለባዎች መመረቃቸው ይታወሳል። ዛሬ ደግሞ ተረኛው ብር ሸለቆ ሆኗል። በእርግጥ ከብር ሸለቆ ጦር ላይና ሁርሶ ወታደራዊ ወታደራ የማሰልጠኛዎች ከስድስት ሺ በላይ የሚልቁ ወታደሮች ወደ ቤተሰቦቻቸው በአቅራቢያቸው ወደሚገኙ ከተሞችና ና ወደ አዲስ አበባ ባለፉት ተከታታይ ወራት ስለመጥፋታቸው የመከላከያ ሰራዊቱ ሰነድን ዋቢ በማድረግ መዘገባችን የሚታወስ ነው። በሌላ በኩል በተለይ የሚያማራ ተወላጅ የሆኑ በቁጥር ጥቂት የማይባሉ ምርምር ወታደሮችም ከመመረቂያ ቀናቸው በፊት በየማሰልጠኛዎቹ በተለምዶ ዋጠው ተብለው በሚታወቁ ድብቅ የማጎሪያ እስር ቤቶች ተይዘው እንደሚገኙ መዘገባችንም እንደዚሁ። የሆነ ሆኖ ከዚህ በፊት በብልጽግናው ዘመን ደጋግመው ሰልጥነው ደጋግመው የተመረቁ የሀገሪቱ ወጣቶች የት ገቡ የሚለውን መመለስ የማይፈልገው የብልጽግናው አገዛዝ ዛሬም ብርሸረቆ ላይ 41ኛ ዙር ሰልጣኞችን አስመ መድረኩ ሲል አሳውቋል። የምስራቅ ዕዝ አዛዡ ሌተናንት ጀነራል መሐመድ ተሰማ በቦታው ተገኝተው ያደረጉት ንግግር ደግሞ እኛ በሀገሪቱ ሉዓላዊነትና ብሔራዊ ጥቅም ላይ አንደራደርም የሚል ነው። የሀገሩ ሉዓላዊ ግዛቶችን ለጎረቤቶች በፈቃዱ ጭምር አከፋፍሎ አንድም ጥይት ጎረቤቶች ላይ ተኩሼ አላውቅም የሚል አገዛዝን እያገለገሉ ነው። እንግዲህ በሉዓላዊነት አንደራደርም የሚሉት ይልቁንስ አራት ኪሎ እንገባለን የሚሉ ኋላ ቀሮች ሲሉ ከዚህ በፊት የገለጿቸው የሀገሪቱ ወጣቶች ጋር ነው እየተዋጉ። ጀነራሉ የቀጠሉት የክልል አመራሮችን ገድሎ የክልል የጸጥታ ኃይልን የመከላከያ ጽዳ ገድዬ አራት ኪሎ ቤተ መንግስት ገባለሁኝ የሚለው አባባል የአስራ ስድስተኛው ክፍለ ዘመን ትውልድ የሚያስበው ከዚህ እሳቸው ኋላ ቀር ከሚሉት ኃይል ጋር የሚያደርጉት ውጊያን ተከትሎ ከሰሞኑ በጎጃም ብራቃት የተፈጸመው ግን አሳዛኝም ኋላ ቀርም ተግባር ነው። በዚህ ቀጠና በኗሪዎች ላይ ግድያ ከተፈጸመ በኋላ ከፋኖ ኃይሎች ጋር ትናንትና ዛሬ ሰራዊቱ የተኩስ ልውውጥ ማድረጉ ታውቋል። አግታና ጋፊት በተባሉ አካባቢዎች ላይ የተደረገ ውጊያን ተከትሎም የሰብአዊ ጉዳቱ ምን ያክል እንደሆነ ግን በውል አልታወቅም። በሰሜን ጎንደር ዳባት አቅራቢያ ውቅን ተብላ በምትጠራ ከተማ ውስጥ ትናንት ምሽት የተኩስ ልውውጥ የነበረ ሲሆን ከሰሞኑ የድሮን ጥቃት በተፈጸመበት ደቡብ ጎንደር ደግሞ የድሮን አሰሳዎች ዛሬ መታየታቸው ታውቋል። እንደ እስቴና ስማዳ ባሉ አካባቢዎች ነው ይህ ተስተውሏል የተባለው። በክልሉ ከዚህ የአየር ኃይሉ እንቅስቃሴ ባሻገር ሰራዊቱን የማጓጓዝ ተግባሩም እንደቀጠለ ይገኛል። ከአንድ ሳምንት በፊት በክልሉ ርዕሰ መዲና ባህር ዳር በሶስት ቀናት ውስጥ ከ30 ያላነሱ በረራዎች ተደርገው ወታደሮች በኢትዮጵያ አየር መንገድ በኩል እንዲጓጓዙ ስለመደረጋቸው መዘገቡ ይታወሳል። ትናንት ምሽት ደግሞ ወደ ደቡብ ወሎ ኮምቦልቻ አየር ማረፊያ በርካታ በረራዎች ተደርገው ወታደሮች መመላለሳቸውን ለጉዳዩ ቅርበት ያላቸው ምንጮች ገልጿል። በእንዲህ ያለ ወታደራዊ ስልጠናና ስምሪት የቀጠለውን የክልሉን ውጊያ የብልጽግናው ሰሞን አንድ ሰሞን የዘራፊና ጽንፈኞች እንቅስቃሴ ሲለው ሰንብቷል። በሌላ ጊዜ ደግሞ ከውጭም ከውስጥም ኃይሎች ጋር ድጋፍ የሚደረግለት የጠላት ተላላኪዎች ስራ በማለት ሲገልጸው ይሰማል። ከዚህ ጋር በተያዘ ከሰሞኑ የተጠየቁት ብርጋዴር ጀነራል ተፈራማሞ እስካሁን ከሌሎች ኃይሎች ጋር የተደረገ ግንኙነት የለም፣ ነገር ግን ወደፊት ከትግራይና ከኤርትራ ጋር በመሆን የህልውና አደጋውን ለመቀልበስ ልንተባበር እንችላለን አለን ሲሉ መልሰው ነበር። ጉዳዩ መነጋገሪያ ሆኖ መሰንበቱን ተከትሎ ማብራሪያ የሰጡት የፋኖ አመራሩ አስረስ ማረ ደግሞ ትግላችን ሂሳብ የማወራረድ ሳይሆን ህሉናችንን የማረጋገጥ መሆኑ መዘንጋት የለበትም ይላሉ። ለዚህ የትግል አለማበኛ መመዘኛ ውስጥ አብረው ለመስራት ፍላጎት ያላቸው አካላት ጋር መሰረታዊ መስፈርቶቻችንን እስካልተጋፉ ድረስ እንሰራለን ሲሉም ያብራራሉ። ትድጋግምን እንደምንናገረው ለአማራ ህሉና ትግል ነው የምንታገለው። የተነሳ ሂሳብ ልናወራረድ አይደለም ሂሳብ ልናወራር ሳይሆን በዚህ ሀገር ላይ ፍትህና ርትህ የሰፈነበት ስርዓት እንዲመሰረት ነው። ነገ ይህ ህዝብ ተመልሶ እንዳይበደል፣ ሌላ የግፍ ውደት ውስጥ እንዳይገባ ማድረግም ሁለተኛው ግቡ ነው የሚሆነው። እነኝህን መሰረታዊ አላማዎችና ግቦች እስካልነካ ድረስ የትኛውም አካል ጋር ለምናስበው ቅዱስ አላማ ስኬት ሲባል ስራዎችን መስራት እንችላለን፣ ነው መመዘኛችን። የኛው ቁመና ምንድን ነው? የእኛን አላማ የእኛን ግብ የእኛን አካሄድ ያ አብሮን የሚሰራው አካል ይቀበላል፣ ያንንም አይቀበል ከሆነ ከማንም ጋር እንሰራ አንችልም። ልክ በማስፈራሪያ ከዚህ ጋር አይሰራም ከዚህ ጋር ይሰራል ብሎ መፈረጅ በራሱ በዛ ላይ ካራክተራይዝ ማድረግ እኔ የፖለቲካ ኋላ ቀርነት ነው ብዬ ነው የማስበው። ይህ ሀገር የአማራው ብቻ አይደለም። የሀገር ፋኖ ብቻውን ታግሮ ነፃ ሊያወጣው የሚችል አይደለም። የብዙ የፖለቲካ ኃይሎች የጋራ እብር ውጤት ነው እዚህ ሀገር ላይ ዘላቂ ሰላምና ጸጥታ ሊያመጣ የሚችል ነው። ከዚህ በፊት አገዛዙን የሚታገሉ ኃይሎች በየአቅጣጫው ፍጹም ሊታረቁ የማይችሉ የሚመስሉ ሂደቶች ላይ መቆየታቸውን ይህ ግን ቀስ በቀስ እየተሻሻለ መጥቶም የጎንዮሽ መወነጃጀሉ እየቀነሰ መምጣቱን አንስተው የኢትዮጵያውያን የጋራ የሕልውና አደጋ ሲሉ የገለጹት አገዛዙን ለማስወገድ የሚሰሩ የሀገሪቱ ኃይሎች ጋር መተማመኑ ሲፈጠር ወደ ቴክኒካዊ ውይይቶች የሚሸጋገር ይሆናል ሲሉም ነው ያስቀመጡት። የድል ኳሱ በእግራችን ስር ነው አሉ አቶ ሽመልስ አብዲሳም። እኛን የለውጡን አመራሮችን በእንጭጩ ለማስቀረት ከውስጥና ከውጭ እየሰሩብን ነው ሲሉም ገልጿል። የኦሮሚያ ክልል ርዕሰ መስተዳድሮ አቶ ሽመልስ አብዲሳ የክልላቸው መንግስት ተልእኮ ባለፉት ሰባት ዓመታት የእልቂት ሁነትን ያመጣውን አገዛዝን መጠበቅ ስለመሆኑ ከዚህ በፊት አረጋግጠው ተናግረዋል። ይህ እንከላከለዋለን የሚሉ ስርዓትን ጨለማን ገፎ ብርሃንን ያመጣ ነው ሲሉ መግለጻቸውም የሚታወስ ነው። ተስፋ የሚያስቆርጡ ቦታዎችን ወደ ተስፋ፣ ጨለማ የሆኑ ቦታዎችን ወደ ብርሃን እየቀየረ ነው ያለው። ስለዚህ ይሄ አስደናቂ ስራ እየተሰራ ነው ያለው። ትናንት ልክ እንደ ሌሎቹ የብልጽግና አውሮፕላን ተሳፋሪ አመራሮች ሁሉ ስለ ለውጡ ለመናገር ቃላት ቸግሯቸው የጻፉት አቶ ሽመልስ አሁን ባለድል እኛንን ይህ የድል ኳስን በእግራችን ቁጥጥር ስር ነው ሲሉ ነው የገለጹት። በእርግጥ በአምስት መቶ ዓመታት የኦሮሞ ህዝብ ታሪክ ውስጥ ታይቶ የማይታወቅ መከራን ያመጣ ስርዓትን የሚመሩት አቶ ሽመልስ አብዲሳ አለቃቸው አብይ አህመድ ነቀምትም፣ አርባ ምንጭም፣ አዲስ አበባም ኳስ ብቻቸውን ይዘው ብቻቸውን በርካታ ጎሎችን እያስቆጠሩ አስቀረጸው ባለድል ነኝ እንደሚሉት ሁሉ የድል ኳሱ እግራችን ስር ነው ብለዋል። ለውጡ መጣ በተባለ ሰሞን በነቀምት የጠቅላይ ሚኒስትር አብይ አህመድ የድህነት ጓዴ ከሚሏቸው ለማ መገርሳ ኳስ ነጥቀው ወስደው ቀርጸውም ለህዝብ አሳይተው ኳሱ በኛ እግር ስር ነው በሚል የብልጽግናው ሰዎች ዘመቻ እንዲያደርጉላቸው ማድረጋቸው የሚዘነጋ አይሆንም። የሆነ ሆኖ አቶ ሽመልስ አብዲሳም በመስዋዕትነት አመጣ ነው ያሉትን ድል እንዳይሳካም ከውጭም ከውስጥም የተደራጁ አካላ አካላት ተነሱብን የሚለውን ግን በትናንቱ መልእክታቸው ላይ አስፍረዋል። ጠቅላይ ሚኒስትር አብይ አህመድን ወደፊት በማምጣት ኢትዮጵያም ሆነ የኦሮሞ ህዝብ ሊያጋጥመው ከነበረው የአመራር ውድቀት አዙሪት ወጥተናል የሚሉት አቶ ሽመልስ ነገር ግን ጠላቶቻችን ሲሉ የገለጿቸው አካላትን የለውጡን አመራር በእንጭጩ ለማስቀረት በቅንጅት እየሰሩብን ይገኛሉም ብለዋል። እነዚህ ጠላቶች ሲሉ የፈረጇቸው አካላትን አሁን በይፋ ባይገልጿቸውም፣ ከዚህ በፊት ግን በተለይም ከወራት በፊት ነቀምቴ ላይ ኢትዮጵያ ውስጥ ያሉ የማህበረሰብ ክፍሎች

ኦሮሚያቱን ዲግን ኢትዮጵያን ዲገብቷን እንጅራለ እኛ በየበረሃው ወዲህና ወዲያ ከሚሉት ልጆች በላይ የሚልኳቸውን ነው የምንፈልገው። ኦሮሚያ ሳትፈርስ ኢትዮጵያ አትፈርስም። ኦሮሚያ ሳትፈርስ ስርዓት ማፍረስ አይቻልም። ይህንን ያውቃሉ፣ እንዴት ይህ ስርዓት እንደተገነባም ያውቃሉ። ስለዚህ ሁሉም ከውጭና ከውስጥ ያሉ ለሸኔ ያላቸውን ሁሉ በመስጠት ኦሮሚያን ለማፍረስ ጥረት ያደርጋሉ። በደምና በአጥንት ያመጣነውን ይህንን ለውጥ ማፍረስ የሚችል ኃይል በፍጹም አይኖርም። አበደን ሊያፈርሱን ጥረት ቢያደርጉም በግራና በቀኝ ኦሮሞን አዋርደን ወደ መስመሩን መልሰዋለን ለሚሉት እድል የላቸውም እድልም አንሰጣቸውም ሲርነከን አበደን ሲርነ ኢጋፍ ለፌጣ በአማራ ክልል ጎጃም ህጻናትን ጨምሮ ከአርባ በላይ ሰዎች የተገደሉበት ጥቃት እያነጋገረ ቀጥሏል። ይህ ጥቃት የተፈጸመው በመንግስት ኃይሎች መካከል ከተደረገ የእርስ በርስ ውጊያም በኋላ ነው። ከቀናት በፊት በአማራ ክልል ሰሜን ጎጃም ዞን ሜጫ ወረዳ ብራቃት ከተማና በአካባቢው የተፈጸመውን ጥቃት ተከትሎም የተገደሉ የሰላማዊ ዜጎች ጉዳይን በተመለከተ መዘገባችን የሚታወስ ነው። አዲስ ስታንዳርድ በከተማና በአቅራቢዋ በሚገኙ ስንኳም አርሴማና ፍጣ በተሰኙ ስፍራዎች ላይ ባሳለፍነው ሰኞ መንግስት ወታደሮች የተፈጸመውን ግድያ በተመለከተ የአይንማኞችን አነጋግሯል። አንድ ነዋሪ በእለቱ ከጠዋት አንስቶ ለረጅም ሰዓታት የቆየ ተኩስ ልውውጥ በመከላከያ ሰራዊት አባላትና በክልሉ የአድማ ብትን አባላት ኃይሎች መካከል በብራቃት ከተማ ሲደረግ እንደነበር ገልጿል። ይህ የእርስ በርስ ውጊያ ከቆመ በኋላም የመንግስት ወታደሮች በከተማ የተለያዩ ስፍራዎች በመንቀሳቀስ ያገኙትን ሰው ወደ መረሸን ገቡም ብለዋል። ግድያውን የጀመሩት ከብራቃት ከተማ በምስራቅ በኩል ሲሆን ከከተማ ውጭ ወደ ምዕራብ አቅጣጫ አጣሪ የተባለች ተራራ እስኪደርሱ እየገደሉ ነው ያለፉት ሲሉም የገለጹት በመጀመሪያ ውጊያው የተቀሰቀሰው ከከተማው በስተ ምስራቅ ሁለት ኪሎ ሜትር ላይ በሚገኘው ፍጣ ሚካኤል ቤተክርስቲያን እንደነበር የገለጹት ነዋሪው አክለውም ቄስ ዋሴ ይግዛው የተባሉ የቤተክርስቲያኑ አስተዳዳሪን ጨምሮም 46 ሰላማዊ ሰዎች በመንግስት የጸጥታ አካላት መገደላቸውን አንስቷል። ከተገደሉ ሰዎች መካከል መንገድ ላይ ከወፍጮ ቤት ሲመለሱ የነበሩ እናቶች፣ ቤት ዘግተው የተቀመጡ ሰዎች፣ የአእምሮ ህሙማንና ህፃናት ሳይቀር እንደሚገኙበትም ነው ያነሱት። ነዋሪው አክለውም ከሟቾች መካከል አቶ ገረም ይመኑ የተባሉ የደም ግፊት መድኃኒት የሚወስዱና የሕክምና ክትትል የነበራቸው አዛውንት፣ አቶ ቻይና ይመኑ የተባሉ ወንድማቸው በተተኮሰባቸው ጥይት ተመተው ሲወድቁ ሰምተው ከቤታቸው ሲወጡ እርሳቸውም ወታደሮች ገደሏቸው ሲሉ አብራርቷል። የመንግስቱ ወታደሮች የሟቾችን አስከሬን አይነሳም ብለው መከልከላቸውን ተከትሎ አስከሬኖቹ አድረው በማግስቱ ማክሰኞ መጋቤት 23 መነሳ መነሳታቸውንም ገልጸዋል። አስከሬኖቹ የተነሱትን በማግስቱ የመከላከያ ሰራዊቱ ከተማን በመልቀቅ ከከተማ አራት ኪሎ ሜትር ርቀት በምትገኘው ምድረገነት ቀበሌም አጣሪ የተባለ ተራራ ላይ ሲሰፍር ስለመሆኑን የጠቆሙት የአብዛኞቹ የሟቾች የቀብር ስነስርዓትም በከተማ ውስጥ ባለው የመድኃኔ ዓለም ቤተ ክርስቲያን በጅምላ የተፈጸመ ሲሆን የቀሪዎቹ ደግሞ በየአብያተ ክርስቲያናቱ ስንኳ ጊዮርጊስ፣ ቦረቦር ስላሴና ና ፊጣ ሚካኤል መፈጸሙንም ነዋሪው አክለዋል። ሌላ ነዋሪ ደግሞ የተዘጋ ቤት የተከፈተ ወታደሮች ግድያውን ፈጸሙ፣ በማለት ሁኔታውን ያስታውሳሉ። የብልጽግናው ባለስልጣናት ደግሞ የስብሰባ አዳራሾችን ዘግተው መወደሳ በይ እያቀረቡ ለሰባተኛ ዓመቱን ንግስ ዳቦ እየቆረሱ ናቸው። የብልጽግናው መንግስት ለዶናልድ ትራምፕ ውሳኔ ምላሽ ሰጥም ጦርኛ በሚል የአጓ ታሪፍ ነጻ ዕድል ላይ ማዕቀብ የተጣለበት አገዛዙም አሁን የተጣለብኝን ታሪፍ በደስታ አቀበሏለሁ ሲል መግለጹም እያነጋገረ ነው። ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ ይፋ ያደረጉት ታሪፍ ወቅታዊ አጀንዳ ሆኗል። በእርግጥ እንደ ኢትዮጵያ ያሉ በአሜሪካ ንግድ ውስጥ እዚህ ግባ የማይባሉ ሀገራት በጅምላ 10 ፐርሰንት ጨምሬባቸዋለሁ ነው የተባሉት። የሻቢዋ ኤርትራም የተጣለባት ጭማሪ አስር በመቶ ሲሆኑ ነው። ዶናልድ ትራምፕ በአውሮፓ ህብረት ላይ 20 በመቶ፣ በቻይና ላይ 34 በመቶ ቀረጥ ጥሏል። በቻይና ላይ የተጣለው ቀረጥ ከዚህ ቀደም ተግባራዊ የተደረገውን ጨምሮ ወደ 54 በመቶ ከፍ ብሏል። ሌሴቶ 50 በመቶ፣ ደቡብ አፍሪካ 30 በመቶ ቀረጥ የተጣለባቸው የአፍሪካ ሀገራት ሆኗል። 10 ፐርሰንት ጭማሪ የተደረገባት ኢትዮጵያን የሚወክለው የብልጽግናው መንግስት ትራምፕን አበጀህ ብሏል። እንደ ካፒታል ዘገባ ከሆነ የብልጽግናው አገዛዝ ኢትዮጵያ ከአሜሪካ የቀረበላትን አዲስ የታሪፍ አወቃቀር በደስታ እንደምትቀበል ገልጿል። ይህ አወቃቀር የኢትዮጵያ ምርቶች ወደ አሜሪካ ገበያ ሲገቡ የሚጣልባቸው ታሪፍ አስር ፐርሰንት ብቻ በማድረግ ተወዳዳሪነታቸውን ያሳድጋል ሲልም ይገልጻል። የገንዘብ ሚኒስትር ውሳኔውን ተከትሎ እንደገለጸው ኮንም ይህ አዲሱ የታሪፍ አወቃቀር ኢትዮጵያ እንደ ቪየትናምና ባንግላዴሽ ካሉ ትላልቅ የማምረቻ ማዕከላት ጋር ስትወዳደር የተሻለ ድል እንደሚኖራት አድርጎም አቅርቧል። የአስር በመቶ የታሪፍ መጠን ለኢትዮጵያ ላኪዎች ከፍተኛ ማበረታቻ ይሰጣል ሲል ሚኒስቴሩ አሳውቋል። ይህ የኢትዮጵያ ምርቶች ሰዎች በአሜሪካ ገበያ ተወዳዳሪ ዋጋ እንዲኖራቸው በማድረግ የፍላጎትና ኢንቨስትመንት መጨመርን ያመጣል ሲልም ነው ተስፋለኝ የሚለው ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ አብዛኞቹ ቡናና የጨርቃጨርቅ ውጤቶች እንደሆኑ መረጃዎች ያሳያሉ። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ወደ አሜሪካ የላከችው ከ223 ጋር ሲነጻጸር ግን የ24 ሚሊዮን ዶላር ቅናሽ አሳይቷል። ኢትዮጵያ ከአጎዋ ከመታገዷ ሶስት ዓመት አስቀድሞ ማለትም በ2011 ዓ ም ይህንን ዕድል በመጠቀም ወደ 250 ሚሊዮን ዶላር የሚያወጡ ምርቶችን ወደ አሜሪካ ልካ ነበር። ነገር ግን የብልጽግናው መንግስት የተከተለውን ጦርኛ ፖሊሲ ተከትሎ የአጓ እድል ለማዕቀብ በመዳረጉ በኢትዮጵያ ምርቶች ላይ ከፍተኛ ማሽቆልቆል እንዲያጋጥም ሆኗል። በ2015 የተካሄደ ጥናት እንደሚያሳየው ኢትዮጵያ ከአጓ መታገዷን ተከትሎ እድል ሲጠቀሙ የነበሩ 63 በመቶ የጨርቃጨርቅ አምራቾች ወደ አሜሪካ እየላኩት ምርት ክፉኛ ቀንሷል። ወደ 40 በመቶ የሚሆኑ አምራቾች ደግሞ ሰራተኞቻቸውን በትኗል። ትግራዊን ጦርነትን ተከትሎ የብልጽግናው መንግስት በፈጸማቸው የሰብአዊ መብት ጥሰቶች ምክንያት ኢትዮጵያ ከአጎዋ እድል ውጭ ከተደረገች በኋላም ላለፉት ሶስት ተከታታይ ዓመታት ወደዚህ እድል ተጠቃሚነት ልትመለስ አልቻለችም። ይህ በእንዲህ እንዳለ ዶናልድ ትራምፕ ያወጁትን የንግድ ጦርነት ተከትሎ የዓለም ሀገራት ምላሽ እየሰጡ ነው። የትራምፕ አስተዳደር በጸጋ ተቀበሉ የሚል ዛቻ ሲያቀርብ፣ ሀገራት ደግሞ አዳዲስ ህጎችን እያወጡ ይገኛሉ። ትራምፕ አንድ መቶ ገደማ ሀገራት ወደ አሜሪካ በሚልኳቸው ሸቀጦች ላይ ታሪፍ ጥለው የነጻነት ቀንም ብለው ሰይመውታል። ይፋ ያደረጉት ታሪፍ ከሁለተኛው የዓለም ጦርነት ወዲህ ትልቁ የዓለም አቀፍ የንግድ ለውጥም ተብሏል። የአሜሪካ መንግስት ወደ ሀገሪቱ ምርቶችን የሚልኩ ስልሳ ሀገሮች የለየላቸው አጥፊዎች የሚል መደብ ውስጥ አካቷቸዋል። ይህንን ተከትሎ የተሰጠው ዓለም አቀፋዊ ምላሽም ጠንካራ ነው። ብራዚል በትራምፕ የተጣለውን የ10 በመቶ ታሪፍ በመቃወም አዲስ ህግ አጽድቃለች። የብልጽግናው መንግስት በጸጋ አቀበሏለ ያለው ልክ እንደ ብራዚል የተጨመረውን አስር በመቶ ታሪፍ መሆኑን ልብ ይሏል። የብራዚል የውጭ ጉዳይ ሚኒስትር የአጻፋ እርምጃ ለመውሰድ የዓለም ንግድ ድርጅትን ጨምሮ የሁለትዮሽ ንግድ ውስጥ ያሉ አማራጮችን በሙሉ እንገመግማለን ነው ያለው። ቻይና የዶናልድ ትረምፕን እርምጃ በመቃወም ተገቢውን ምላሽ ለመስጠት ቆራጥ መሆኗን አሳውቃለች። የጀርመን መራሄተ መንግስት ኦላፍ ሾልስ ዶናልድ ትራምፕ ወደ አሜሪካ በሚገቡ ሸቀጦች ላይ የጣሉት አዲስ ቀረጥ የዓለምን ኢኮኖሚ እንደሚጎዳ አስጠንቅቀዋል። ዶናልድ ትራምፕ ይፋ ያደረጉት ቀረጥ በኔ አመለካከት ስህተት ነው ያሉት ሾልስ፣ በዓለም ዙሪያ ብልጽግና የፈጠረ የንግድ ስርዓት ላይ የተሰነዘረ ጥቃት እንደሆነም ተችቷል። የአውሮፓ ኮሚሽን ፕሬዚደንት ቮንደር ሌይን አዲሱ ሀገራት ላይ የተጣለው ግብር በዓለም ዙሪያ በሚሊዮኖች ለሚቆጠሩ ሰዎች አስፈሪ መዘዝ ይዞ እንደሚመጣ ገልጿል። የአውሮፓ ኮሚሽን ኃላፊ አውሮፓ የተቀናጀ አካሄድ እንደምትከተል ቃል ገብተው ህብረቱ እያደረገ ያለው ድርድር ካልተሳካም የአጸፋ እርምጃዎችን ለመውሰድ ተዘጋጅተናል ሲሉ አስጠንቅቀዋል። የትራምፕ አጋር እንደሆኑ የሚነገርላቸው ጣሊያናዊቷ ጆርጂያ ሜሎኒም ውሳኔው ስህተት ነው ካሉ በኋላም ከአሜሪካ ጋር ወደ ንግድ ጦርነት ላለመግባት እንጠነቀቃለን ሲሉ አሳውቋል። የስፔኑ ፔድሮ ሳንቸዝ በበኩላቸው ሀገራቸው ለሁሉም ክፍት የሆነ አለምን ለመፍጠር ቁርጠኝነቷን ትቀጥላለች ሲሉም የአየርላንዱ ሚሼል ማርቲን ደግሞ የትራምፕ ውሳኔ ማንም የማያተርፍበት ነው ሲሉ ጠርተውታል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን በአዲሱ ታክስ ከተጎዱ የንግድ ዘርፍ ተወካዮች ጋር በቤተመንግስታቸው መንግስታቸው እንደሚገናኙ ጽህፈት ቤታቸው አሳውቋል። የደቡብ ኮሪያ ተጠባባቂ ፕሬዚደንት በበኩላቸው የአለም የንግድ ጦርነት ሆኗል ካሉ በኋላም መንግስታቸው የንግድ ቀውሱን ለማሸነፍ የተለያዩ አማራጮችን እንደሚመለከት አረጋግጧል። ጃፓን የተጣለባት የ24 በመቶ ታሪፍን እጅግ በጣም ያሳዝናል ካለች በኋላም የዓለም ንግድ ድርጅትና የአሜሪካ ጃፓን ስምምነቶ ችን የሚጥስ ብለዋለች። የአውስትራሊያው ጠቅላይ ሚኒስትር አንቶኒ ኤልባኔዝ ሀገራቸው አስር በመቶ ታሪፍ ከተጣለባቸው መካከል ብትሆንም አሜሪካውያን ከፍተኛ የሆነ ያልተገባ ታሪፍ ይከፍላሉ ብለዋል። ዶናልድ ትራምፕ አዲሱን ታሪፍ ይፋ ካደረጉ በኋላም ሀገራት የፕሬዝደንቱን ውሳኔ በጸጋ እንዲቀበሉ የሀገሪቱ የገንዘብ ሚኒስትር ማስጠንቀቂያ አውጥቷል። ሚኒስቴሩ ሀገራት የአጻፋ እርምጃ ከመስጠት እንዲቆጠቡም ነው ማስጠንቀቂያውን ያወጣው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን ቸር